ኦሪት ዘኍልቁ ምዕራፍ አስራ ሶስት ተራ ቁጥር አንድ እግዚአብሔር ሙሴን እንዲህ ብሲል ተናገረው። ተራ ቁጥር ሁለት ለእስራኤል ልጆች የምሰጣትን የከነዓንን ምድር የሚሰልሉ ሰዎችን ትልካለህ አለው። እነርሱም ከአባቶች ነገድ ሁሉ እያንዳንዱ ሰው በመካከላቸው አለቃ የሆነ ሁሉ አንዳንድ ሰው ትልካለህ አለው። ተራ ቁጥር ሶስት ሙሴም እንደ እግዚአብሔር ትእዛዝ ከፋራን መድረ በዳ ከአስራ ሁለቱ ነገድ እስራኤል አስራ ሁለት ሰዎች አለቆችን አለቆችን መርጦ ላከ እነዚህም ሁሉ የእስራኤል ነገዶች አለቆች ነበሩ። ተራ ቁጥር አራት እስከ አስራ አምስት ስማቸውም ይሄ ነበረ። ከሮቤል ነገድ የዘኩን ልጅ ሳሙኤል ይባላል። ሁለተኛው ከስሙን ነገድ የሱሬ ልጅ ሰፈጥ ይባላል። ሶስተኛውም ከይሁዳ ነገድ የዮፎኒ ልጅ ካሌብ ይባላል። አራተኛውም ከይሳኮር ነገድ የዮሴፍ ልጅ ይግአል ይባላል። አምስተኛውም ከኤፍሬም ነገድ የነውየ ልጅ አውስዬ ወይም እያፉ ይባላል። ስድስተኛውም ከብንያም ነገድ የራፉ ልጅ ፈልጢስ ይባላል። ሰባተኛውም ከዛብሎን ነገድ የሰዲ ልጅ ጉድኤል ይባላል። ስምንተኛውም ከዮሴፍ ነገድ እርሱም የምናሴ ነገድ የሱሲ ልጅ ጋዲ ይባላል። ዘጠነኛውም ከዳን ነገድ የገማሊ ልጅ አሚኤል ይባላል። አስረኛውም ከአሴር ነገድ የሚካኤል ልጅ ሰቱር ይባላል። አስራ አንደኛውም ከንፍታሌም ነገድ የያቢ ልጅ ናቢ ይባላል። አስራ ሁለተኛውም ከጋድ ነገድ የማኪ ልጅ ጉድኤል ይባላል ተራ ቁጥር አስራ ስድስት እነዚህ ሁሉ ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይሄ ነው ሙሴም የነውየን ልጅ አውሴን ኢያሱ ብሎ ስበስም አወጣለት ተራ ቁጥር አስራ ሰባት ሙሴም የከነአንን ምድር ይሰልሉ ዘንድ እነዚህን ሁሉ ላካቸው። እንዲህም አላቸው ከዚህ በደቡብ በኩል ውጡ አላቸው። ተራ ቁጥር አሥራ ስምንት ወደ ተራሮችም ሂዱ፣ ምድሪቱንም እንዴት እንደሆነች በእርሷም ላይ የሚኖሩ ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ የሚኖሩባትንም ምድር መልካም ወይም ክፉ እንደሆነች የሚኖሩባቸውም ከተሞች፣ ሰፈሮች ወይም አምቦች እንደሆኑ ምድሪቱም ወፍራም ወይም ስስ መሬት እንደሆነች ዛፍ ያለባት ወይም የሌለባትም እንደሆነች በደንብ አርጋችሁ እዩ አላቸው። ከምድሪቱም ፍሬ ይዛ ያገኛችሁትን ፍሬ ይዛችሁኑ አላቸው፣ አይዟችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረና ምድሪቱ ከምታፈራው ፍሬ ይዘው እንዲመጡ ማዘዛቸው። ተራቆ ጥራያንድ ተላኪዎቹም ወጡ። ምድሪቱንም ከጺን ምድረ በዳ ጀምረው በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። ተራቁ ጥራያ ሁለት በደቡብም በኩል ወጡ። ወደ ኬብሮንም ደረሱ። በዚያም የኤናቅ ልጆች አኪመን፣ ሲሲ፣ ተላሚ ነበሩበት። ከብሮንም በግብፅ ካለችው ከጣኔዎስ በፊት ሰባት አመት ተሰርታ ነበር። ተራ ቁጥር አያ ሶስት ወደ ኢሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ የዘለላ የነበረበትን አረግ ቈረጡ። ሁለቱም ሰዎች በመሎጃ ተሸከሙት። ደግሞም ከሮማኑ ከበለሱም ይዘው መጡ። ተራ ቁጥር አያ የእስራኤል ልጆች ከዚያ ስለ ቈረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት። ተራ ቁጥር ሃያ አምስት ምድሪቱንም ሰልለው ከአርባ ቀን በኋላ ወደ ሀገራ ወደ ነበሩበት ተመለሱ። ተራ ቁጥር ሃያ ስድስት በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማኅበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማኅበሩ ሁሉ ነገሯቸው የምድሪቱንም ፍሬ አሳዩአቸው። ተራ ቁጥር ሃያ ሰባት እንዲህም ብለው ነገር ለሙሴ ነገሩት። ወደ ላክኸን ምድር ደረስነ እርሷም ወተትና ማር ታፈሳለች ፍሬዋም ይሄ ነው አሉት። ትራ ቁጥር ስምንት ነገር ግን በምድሪቱ የሚኖሩ ሰዎች አያላን ናቸው ከተሞቻቸውም የተመሸጉ እጅግ የጠኑ ናቸው አሉት። ደግሞም በዚያ የናቅ ልጆ የኤናቅን ልጆች አየናቸው አሉት። ትራ ቁጥር ዘጠኝ በደቡብም በኩል በደቡብም ምድር አማሌቅ ተቀምጧል አሉት። በተራሮችም ኬጥያውያንና ኢያቡሳዊ አሞራዊም ተቀምጠዋል አሉት። ከነአናዊውም በባህር ዳር የዮርዳኖስ አጠገብ ተቀምጧል አሉት። ተራ ቁጥር ሰላሳ ካሌብም ሕዝቡን በሙሴ ፊት ዝም አሰኝና እነዚህን ሁሉ ማሸነፍ እንችላለንና እንውጣ እንውረሳቸው አለ። ተራ ቁጥር ሰላሳ አንድ ከእርሱ ጋር የወጡት ሰላዮች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ተራ ቁጥር ሰላሳ ሁለት ስለ ሰለሉትም ምድር ክፉ ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዙረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት፣ በእርሷም ዘንድ ያየናቸው ሰዎች ሁሉ ረዣዥሞች ናቸው ብለው አስፈርተው አስገርመው ተናገሯቸው። ተራቆጥ ሰላሳ ሶስት በዚያም ከኔፍሊም ወገን የሆኑትን ኔፍሊም የዓናቅ ልጆች አየን አሏቸው። እኛም በዓይናችን ግምት በእነሱ ዘንድ እንደ እንዳንበጣዎች ነበርን አሏቸው። ደግሞም እኛ በዓይና